ከሰሞኑ የአንድ አስገራሚ ታሪክ ያላትን የዩኒቨርሲቲ መምህር ታሪክ አቅርበን ነበር። የልጅነት ፍቅሯ ገና ተማሪ ሆና ያረገዘችለት ግልጽና ግልጽ የሆነ ህልም አየ። ከህልሙ በኋላ ምንድነው የተከሰተው? አረገስኩኝ የስምንት ወር ነፍሰ ጡር ሆና ወዳነ ወጣች። የሚሄድበት ስፍራ የለም። ፈጣሪ ግን አልጣላትምና ልትወልድ ትንሽ ቀን ሲቀራት የዩኒቨርሲቲ መምህርት የመሆን እድልን አገኘች። ተጊንቢ ተደወለል ዩኒቨርሲቲ አስተማሪ ለመሆን መውለዷን የምትጠባበቀውም ነፍሰ ጡር ከወል ሲሶ ወደ ደሴ በሦስተኛ ደረጃ አውቶቡስ ህመሟን ተቋቁማ ተጓዘች። እንደምንም እየቆመ እየተነሳው እንደምንም ደረሱ ደሴ። በአንድ መጥፎ አጋጣሚ ተደፈረች። ቤቱ በደም ተጥለቅልቋል። ራሴን ልወረውር ሁ ፈለግኩ ወደ ገደል። ሞትን ካልወሰድከ ብላ አጥብቃ በምትፈልግበት ሰዓት የሰው መልአክ እጁን ዘርግቶ ወጣ። ለእኔ ሰላም እናቴ ናት። ማለት ሁሉ ነገር። የአሁኑ ባሏ መደፈሯን እያወቀ ለትዳር ጠየቃት። አይሆንም የተባለው በእርግጥ ሆኖ አየሁት። ይህን ታሪክ በማራኪ ወግ ያያችሁ ተመልካቾቻችን፣ ይህን ሰው ማወቅ እንፈልጋለን ብላችሁ በተደጋጋሚ በጠየቃችሁት መሰረት ይኸው ሰላም ምርከና ቤት ተገኝተናል። ምናልባት ፍቅሬን ከገለጸልኝ ባለኝ አቅም ያዘጋጆት ነገር አለ። እሱን በእናንተ ፊት ብሰጠው ደስ ይለኛል። እቺ ደግሞ ሌላም አለ አብራችሁን ቆ። በነገራችን ላይ ተመልካቻችን የሰላምን ድንቅ ያልተነገረ ታሪክ ብዙዎች የሚማሩበት ተስፋ ለቆረጡ፣ ላዘኑ፣ ለተቸገሩ በጣም ይህ የኔ መጨረሻ ህይወት ነው ብለው ለተከፉ ሰዎች ሁሉ መድኃኒት የሚሆን ድንቅ ያልተነገረ ታሪክ ብዙዎችን የሚያበረታ ፕሮግራም ነው እና ሙሉ ፕሮግራሙን ያልተከታተላችሁት ካላችሁ ኮሜንት ፒን ላይ አድርገንላችኋል። እንደዚሁም ደግሞ ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ብታዩት ታተርፉበታላችሁ። ሰላም በድጋሚ እንደት ነሽ? ደህና ነሽ? እግዚአብሔር ይመስገን ደስ ነው። እንግዲህ የተመልካቾችን ጥያቄ ይዘን ባለቤትሽን ልንተዋወቅ መተናል። ደግሞ ድንቅ ነገር እንሰማለን ብለን በድጋሚ ተስፋ እናደርጋለን። ባለቤትሽ አለ አይደለ? ሰላም ነው። ዝነኛ ሆነሻል። በጣም አሪፍ እንግሊዝ ለንደን ቢሄዱ ምን ሊያደርጉ ይችላሉ? ለንደን ብሪጅ ላይ ፎቶ መነሳት፣ ወይስ የባኪንግሃም ፓላስን መጎብኘት፣ ወይንስ ደግሞ በታላቁ እንግሊዝ ፕሪምየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል? እነዚህና ሌሎች ያልታዩ ድንቅ ድንቅ ቦታዎችን እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር በጅታን ኢትዮጵያ ቱሬን ትራቭል አጠሮ ይዟል። አሁኑኑ በዚህ ቁጥር ደውሉ። በጣም አመሰግናለሁ። እኛም እናመሰግናለን። እግዚአብሔር ያክብርልኝ፣ እንድትወቅ። እስኪ በናትህ ዳግም ታደሰ፣ ባላለው ስራ እንዴት ነው ጤና፣ ስራ? ጥሩ ነው እግዚአብሔር ይመስገን። ላይፍ ስታይላችሁን ንገረኝ እስኪ። ሰላም እንደ ማንኛውም ኢትዮጵያዊ ጠዋት እንነሳለን፣ ወደ ስራ ይሄዳል። ብዙ ጊዜ እኔ ስራዬ እንደነገርኩ ደሴ ስለሆነ በእረፍት ሰዓቴ ብቻ ነው ወደዚህ የምመጣ፣ እኔ በሚሄድበት ሰዓት ልጆቹን ትሪት እያደረገ እንደገና ደግሞ ስራ እየሰራ ምናምን ሁለት ስራ እየሰራ ይጠብቀኛል ማለት ነው። በጣም ከባዱ ኃላፊነት እሱ ጋር ነው። ንገረኝ እስኪ ዳግም፣ ኑሮ ከልጆች ጋር እንዴት ነው የምታሳልፉት? አሁን ላይ የምሰራው ማለት ብየዳ ላይ ነው፣ በር ምናምን ስራዎች። እንዳለችው እሷ ስትሄድ ጠዋት የእሷንም ቦታ ሸፍኜ ነው የምሰራው ከዛ ደግሞ ቀን የራሴ ስራ አለ ማለት እዚህ አካባቢ ላይ ያው ቤተሰብም ምናምን ሩቅ ናቸው። ልጆች የምታስቀምጥበት ቦታ የለም። ከትምህርት ቤት ሲወጡ ኔ ጋ ነው የሚሆኑት። ስራ ቦታ ዘጠኝ ሰዓት ነው የሚወጡት እስከ አስራ ሁለት ማለት ነው አብረን ሰርተን ከልጆቻችን ጋር ከልጆቼ ጋር በልቼ ምን ብለን ተኛለን። ምኑ ከባድ ነው? ለልጆች መኖር ስትጀምር የሚከብድ ነገር የለም። እነሱን ለማስደሰት ነው የምትለፈው። ስለዚህ የሚከብድ ነገር የለም። እንጃ ያው ድካም አለው ግን የሆነ የምትኖርለት ዓላማ ስላለው ምንም የሚከብድ ነገር የለም። ምግብን ይወዱታል፣ በጣም በጣም ይወዱ። ምግብ የትኛው ነው? ሁሌም ጨርሰው ነው የመጡት፣ እንደውም አንዳንዴ ተረጠራለ። ከሰላም ጋር ያደረግነውን ቃለ መጠይቅ በማራኪዎግ ስቱዲዮ በጣም ብዙ መቶ ሺዎች ተመልክተውታል። ቪዲዮን እንዳየው ምን ያልክ ማለት፣ ያን ያህል ብዙም ለእኔ እንትን አዲስ ነገር የለውም፣ ግን ለሌላ ሰው ደግሞ ማስተማሪያ መሆኑን ማለት ደስተኛ ነኝ። ሰው ብዙ ተስፋ የሚያስቆርጡ ነገሮች አሉ። በተለይ በአሁኑ ዘመን ደግሞ በቀላል ነገር ነው ተስፋ የሚቆርጠው እና ይህንን ሲያይ ይማርበታል። በዛ መንገድ ደስ ብሎኛል። ሰላም፣ በአንቺ በኩልስ? ስለ አስተያየቶቹ እናወራ ስ ከዚህ ቪዲዮ በኋላ ምን አስተያየቶች ማለት፣ እዚህን ያህል አልጠበቅኩም ነበር። አንደኛ በጣም በፍጥነት ነው የታየው እና በቃ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንቱ በጣም ነው ደስ የሚለው፣ የተሰጠኝ ኮመንት ምናምን በጣም ነው ደስ የሚለው። ከዛ በተጨማሪ ደግሞ በጣም ብዙ ስልኮች ተደውለውልኛል ከውጭ ሀገር ከሀገር ውስጥ ምናምን እና በጣም ጥንካሬን እያደነቁ ብዙ አስተያየቶች ደርሰውኛል። ይህንን ታሪክ እንዲወጣ ያደረግኩበት አላማ ምንድን ነው ብዙዎች እንዲማሩበት ነው አለ እኔ ከአምናክ ካቻምና ጀምሮ በተለይ አያለውኝ ወጣቶች በተለያየ መንገድ ራሳቸውን ሲያጠፉ በሚዲያ በተለያየ መንገድ በአካል ምናውቃቸው ጓደኞቻችን ሊሆኑ ይችላሉ አብሮ አደጎቻችን ከኛም በእድሜ የሚያንሱ ና የሆነ ቀን ላይ ራሳቸውን አጠፉ ምናምን ይባላል እና ይሄ ነገር እየበዛ ነው የሄደው ይሄ ምንድነው ተስፋ መቁረጥ ነው አሁን የሚደርስብን መከራ ነገ እንደሚያልፍ አናስበው። በዛ መንገድ ሰው ተቀብሎታል። ለካ ትግስት ካለ ካለፍ ነው ያልፋል ጊዜ። ስለዚህ ብዙ ሰዎች ተምረውበታል ምናምን እና ጌታ ሆይኔ አሁን ሰውኔን ጉንፋን ሲይዘኝ ተስፋ የምቆርጥ ምናምን ያለ ሰው አለ እና በጣም በትንሽ መከራ ተስፋ ቆርጬ ነበረ፣ ግን አንቺን ሳይ በረታው ያለኛለ በጣም ብዙ ብዙ ከቁጥር በላይ በቃ የሆነ ሰዓት ላይ በጣም ቁጭ ብዬ ስራ ያደርጌ አነበብኩኝ ምናምን እና በፌስቡክ ላይ ምናምን ቴክስት ያደርጉልኛል፣ ወይ ስልኬን ያገኘ ደግሞ ይደውልልኛል፣ የልጅነት አብሮ አደጎቼ። ከዛ ደግሞ የሆነ ሰዓት ላይ የስቶሪ ጋፕ ተፈጥሮ ነበር ይመስለኛል እና የመጀመሪያው ታሪኬን የሚያውቁ ሰዎች አሉ፣ ከዛ በኋላ ያለውን ነገር ምንም ነገር አያውቁ እና አዎ በቃ በዛ ነገር በጣም ተደስተው ምናምን ሳይ በጣም በቃ ደስ አለኝ። እዛ ዩኒቨርሲቲ ምናምን ብዙዎቹ በዲፓርትመንት የማንገናኝ ምናምን ቪዲዮን ያዩ ሰዎች ተገርመው ለካ ጥርስ ብዙ ነገር ይሸፍናል፣ ምን የሚል ሳቂታ ነኝ፣ ተጫዋች ነኝ ምናምን። ብዙ ሰው አልጠበቀም በዚህ መጠን ተፈትኝ እዛ መድረሴን ብዙ ሰው አላወቀም፣ እና በጣም ያላቸውን አክብሮት ያላቸውን ፍቅር ሲገልጹ ነበር። ደስ ይላል በጣም በጣም። በዋናነት እንግዲህ አንቺን አብዛኛውን ታሪክ ተጫውተናል እና ግን ከአንቺ በላይ ደግሞ በጣም በብዙ መንገድ ብዙ አድናቆት የጎረፈለት በጣም ለሱ ነው። ጎበዝ ነው ጠንካራ ነው በጣም ብዙ ብዙ እና ይህን ጀግና ለምንድን ነው ያላስተዋወቃችሁ? ቤታችሁ ሄዳችሁ ያሉ ተመልካቾች ሀሳብ ሲሰጡን ነበር። ከዳጊን አንዳንድ ጥያቄዎች መጠየቅ ይፈልጋል። እኔ ቡና ላፍላስ። ከዛ በጣም ሁሉም ሰው ታሪክ አለው። ሁሉም ቤት ታሪክ አለ። እናንተም ያልተነገረ ድንቅ የቤተሰብ የፍቅር ስኬት ታሪክ አላችሁ። እኛ ማራኪ ወጎች ያላችሁበት ድረስ መተን ታሪካችሁን በማራኪ አቀራረብ ለዓለም እናደረሳለን። በዚህ ቁጥር በቴሌግራም በድምፅ ወይም በጽሑፍ በአጭሩ ላኩልን። አሸላኪ እስኪ ንገረኝ ትንሽ ስላተ ስለ ልጅነት፣ ስለ እድገት፣ ስለ ቤተሰብ የተወለድኩት አምቦ ከተማ ነው። ያደግኩት ነው ሊሶ እኔ ለቤት ሁለተኛ ነኝ። አንድ ታላቅ ወንድም ከኔ በታች ደግሞ መንታዎች አሉ፣ ወንድና ሴት እና የእነሱ ታናሽ ደግሞ ሴት አለች። አምስት ናት። ልጅነት እንዴት ነበር? ቤተሰብ የሚፈልገው አይነት የሚወደው አይነት ልጅ ነኝ። ውጭም ደግሞ ሁሉም ነገር አሳልፍ ያለው ማለት እንደ ልጅነት እንደ ልጅ ተጫዎች ያለው እንደ ልጅ ሆኘን ያደጉት። ትምህርትስ ከአስራ ሁለት ወሊሶ የተማር ነው። ውጤት መቶልኝ ነበር ወደ ወለጋ ዩኒቨርሲቲ ነበረ የገባሁት። ዛ በማል አቋርጬ ወደ ስራ ነው የገባሁት። ከዛ በኋላ ግን ወደ ያው ራሴን ወደ ሙያ ነው ያስገባሁት። ብዙ ስራዎችን አሳልፍ ያለው ማለት በራሴ ጥረት ነው የተነሳሁት የቤተሰብ ዲቄንድ ላለመሆን። ታላቅ ወንድሜም እንደዚ አይነት ላይፍ አሳልፎ ራሱን ስላወጣ እሱን እከተል ነበረ። ሰላም ጋር መቼ እና እንዴት የት ነው ለመጀመሪያ ጊዜ ያያት የተዋወቃችሁ? ወደ ሃይስኩል ስደርስ ነው የተዋወቅ ነው ሰላም የነበራት ማለት ያንን የድሮ ማንነቷ ዛሬም አለመነጠቁ ደስ ይለኛል። ጥሩ ልብ ያላት ሴት ናት። በሁሉ ነገር ደስተኛ ምትሆን ሰው ሲከፋ ማቶድ እንደዚህ አይነት ጓደኛ ነበረች። መጀመሪያ ምን ይሰማ ነበር? ግን ይሄ በኖርማል ጓደኝነት ውስጥ ሆነ ሌላ ስሜት ይሰማ ነበር? በጣም ነው የምንቀራረበው። እኔና እሷ ጋር ምንም የምንደባበቀው ነገር የለም። በፊት ያው በእንደዚህ አይነት ይሄ ወደ ትዳር እንገባለን ምናምን የሚለው ነገር ያኔ አልነበረም። አናቀውም ግን በምንም ነገር እንድትጎዳ አልፈልግም ነበር። ሌላ ጓደኛም የላት ይሄ ከልቧ የምታወራው ሰው ማለት ነው። እኔም ደግሞ ያን ያህል ሌላ ሰው ማወራውም ሰው የለም ቅርበታችን ያነበረ ቀድማ ያው ሌላ ጓደኛ ይዛ ወደ ጋብቻ ብቻ እየሄደች አልነበር? አንተ ደግሞ በጣም የቅርብ ጓደኛዋ ነህ እና ላይ ውስጥ ምንም ስሜት አልነበረም አንጃ እንጃ ያን ስሜት አላቀሁም። ማለት የእሷን ደስታ ነበር እምጠብቀው። ደስተኛ መሆኗ ያስደስተኛል። ያ ብቻ ነበር። ያን ስሜት የእሷን ደስታ ብቻ ነበር እምፈልገው። እሺ፣ ያን የቀድሞ ጓደኛዋን ለጋብቻ ስትመርት ስታስብ ስትወስን ብዙ ነገሮችን እንግዲህ አንተ ከስር ሆነ እያማከርካት ሀሳብ እየሰጣት ስለብዙንም የምታውቀውንም ሼር እያደረካት ነበረ ምን አይነት ነበር የነበረው ሂደት በግልጽ አልነበረ መማወራት ምክንያቱም አንደኛ ከሱ ጋር የፍቅር ግንኙነት ላይ ናቸው ያ ደግሞ እኔን ምንም ብታቀኝ ምንም ብትረዳኝ ተቀባይነት አይኖረኝም እንደዛ አይሆንም አይሆንም ማለት ጓደኛ ጓደኛ ነው እዚህ ጋር ደግሞ ትዳር ልትመሰረት የያዝከው ሰው ደግሞ እንደዛው ነው ባለው ነገር ግን በዙሪያ ጥምጥም አወራው ነበረ ባለመንገሬ ባይዘቤ በጣም እጸጸታለሁ ዛሬ ምናልባት የዛን ነው ያህልም ላትጎዳ ትችል ይሆናል ቀደም እያሳወቅኳት ብሄድ ኖሮ ብትጣላኝም ትጣላኝም ብዬ ማን ነው ዛሬ የምጸጸትበት ያንን ነው ጥሩ እሺ ከዛ በኋላ የእሷ የትዳር ግንኙነት ሂደቱ እንደቆመ ስትሰማስ ደግሞ ድጋሚ ምናልፍ በሰዓቱ እያጽናናው በሄድኩ ቁጥር የበለጠ ቅርርባችን ማቅረብ ጀመርን። የዛኔ በቃ ማለት እኔ ከዚህ ነገር ውስጥ ማውጣት አለብኝ። ከዛ በኋላ ነው ቅርርባችንን ወደ ሌላ መቀየር የጀመርኩት። ጊዜው ሁኔታውን አስታውሰኝ፣ እንዴት ወደ ፍቅር እንደተቀየረ እንዴት ጋብቻ እንዳሰባችሁ። በመቀራረብ ነው ማለት አንደኛ እኔ ማጽናናት ነገሮች እሷን እየመለሰ መምጣት ጀምረዋል። ስለዚህ ትንሽ የሚከፋትንም ነገር እኔ ጋ ነው መታ የምታሳርፈው። ለዛ እኔም ደግሞ ከዛ ነገር ውስጥ እንድትወጣ ሞክራለሁ። ያም ይሳካልኛል። በትንሹም በትልቁም ነገር ነው። ሂደቱ ነው ወይስ ላይክ ተጠያየቃችኋል? በቃ እንጋባ አብረን ከዚህ በኋላ ለማለት ጠይቄያታለሁ ያው። እና እሷም በመቀበሏም ደስተኛ ነኝ። እድለኝነት ነው እሷም ማግኘት። በዚህ በሁለታችን ትዳር ላይ እንደውም እኔ የእሷን ያህል አላፈቅራትም ነው የምለው የእውነት ንጹህ አፍቃሪ ናት። የልቧ ንጽህና ይለያል። እኔ እዚህ ስላለችም ወይም ደግሞ እንትን አለም ሁሌ ምላት አለው። እንኳን እኔ እግዚአብሔር የሚወደው ልብ ነው ያላት ከንጹህ ልብ ነው ያላት። ለመጋባት አብራችሁ ለምን ውስጥ ወስኑ። በዙሪያ ላሉ ሰዎች ቤተሰብ፣ ወዳጅ፣ ዘመድ፣ ጓደኛ አሳወቅ ወይስ ለማንም አላሳወቅም? ለምን አላሳወቅም? አንደኛ የሰፈርም ጎረቤት ነን። ቤተሰቦቻችን ማለት ደስተኛ ይሆናሉ አይሆኑም፣ የምናውቀው ነገር የለም። ሌላ ሰው ጣልቃ ማስገባት አልፈለግንም። በቃ ያሳለፍነው መንገድም የመጣንበት መንገድ ሁለታችን ብቻ የሚል ስለነበረ በንዛ መንገድ ነው ያንን ያደርግ ነው። አንተ እንግዲህ ሰላም ጋር አብረን ለመኖር ትዳር ለመመስረት ስታስብ በዙሪያ ያሉ ሰዎች ምን አሉ? አስተያየት የሰጡ ሰዎች ነበሩ። እኔ እንደማልቀበል አብዛኛው ቤተሰብም ጭምር ያውቃል። ወደዛ ደረጃም አላደርሳቸውም አስተያየት። ስለእኔና ስለእሷ የምናውቀው እኔ እና እሷ ብቻ ነን። ሌላው እግዚአብሔር ነው። በጣም የሚገርም ኳሊቲዋ፣ በጣም የሚገርም ነገር ስለ ሰላም ነገር ትልቁ የልብ ንጽህናዋ ማለት ለማታውቀው ሰው ታለቅሳለች ተጎዳ ሲባል። ንጹህ ልብ ያለው ሰው ደግሞ ወቃ ምንም ወድቀው አይወድቅም። ምን ይሰማል ግን አሁን ለምሳሌ በልጅነት የምታውቃት ብዙ ሂደቶችን አልፋ ውጣ ውረዶችን መጎዳቶች ደርሶባት ልጅም አግኝታ በዛ ሁሉ መንገድ አልፋ ነው እንግዲህ ድጋሜ። የተገናኛችሁት ከዓመታት በኋላ ምን ይሰማል ስታስ ያንን ማለት ያንን ዘመን ምን አለ ባስተካክለው ነው የምለው እንደውም ያ የተጎዳችበት ዘመኖች ምናልባት ከዛ ቀድሞም ጓደኛ ስለነበረች ጓደኛሞችም ሆነን ስላሳለፍን እግዚአብሔር አንድ እድል ልስጥ ቢለኝ ያችን እድል ያችን ቦታ ነበር ማስተካከላት ያን ህመም ላከምላት ብችል ደስ ይለኛል ከዚህ በኋላ ያለውን ግን እንደው አብራችሁ መኖር ከጀመራችሁ በኋላ ያለውን እሷን መታ በደንብ አብረን ልንጫወት አሪፍ መሰለኛል። ሁሉም ሰው ታሪክ አለው፣ ሁሉም ቤት ታሪክ አለ። እናንተም ያልተነገረ ድንቅ የቤተሰብ የፍቅር ስኬት ታሪክ አላችሁ። እኛ ማራኪ ወጎች ያላችሁበት ድረስ መጥተን ታሪካችሁን በማራኪ አቀራረብ ለዓለም እናደርሳለን። በዚህ ቁጥር በቴሌግራም በድምፅ ወይም በጽሁፍ በአጭሩ ላኩልን። ለመጀመሪያ ጊዜ የትዳር አጋሩ ልቶኝ ሲጠይቅሽ ምን ተሰማሽ? ኤክስፔክት አላደረግኩም። አግብቼ መውለድ ምናምን ምናምን የሚለው ተስፋ ራሱ ተማጡ ነበር። ግን ከሱ ሲመጣ በጣም በቃ አላመንኩም ነበረ። ከዛም በኋላ አብረን መኖር ከጀመርን በኋላ ራሱ ብዙ ጊዜ ባለማመን ባህሪ ያስቸግረው ነበር። የሆነ ጊዜ ላይ ብሬካፕ ሊያደርግ ይችላል የሚል ስጋት ውስጤ ነበር። ከዛ በኋላ ግን ሙሉ ለሙሉ በእኔ ሳይሆን በእግዚአብሔር ላይ እምነትሽን አድርግ ይለኝ ነበር። ያ ፍርሃቷ፣ ጥርጣሬዋ ትንሽ ጊዜ አልወሰደም፣ አልከበደም። የእሷን እምነት ለማግኘት በጣም ከባድ ነበር። አልፈርድባትም፣ ግን እግዚአብሔርንም በዛ ሰዓት የምለምነው እምነቷን ለማግኘት ነው። ምክንያቱም ፍርሃት እያለ አብሮ መኖር ይከብዳል። ለሚስት ታዞ ደግሞ የወደቀ የለም። ምክንያቱም ሴት ልጅ ብልህ ናት ከወንድ በላይ። ለሚስት ታዞ ይወደቅ የለም። ያልከው ንግርም አባባል በኖርንበት ህይወት ራሱ በእሷ ብልሃት ብዙ ነገሮችን አልፈናል። የጋራ ላይፍ ላይ እኮ ብዙ ያሳለፍናቸው መንገዶች አሉ። አለ፣ መከራ፣ ችግርም የተለያዩ ነገሮች ቢመጡ በእሷ ብልሃት ያለፍናቸው ይበዛሉ። ለዛ ሴት ልጅ ብልህ ናት። ከየትኛውም ስኬታማ ወንድ በስተጀርባ አንድ ጠንካራ ሴት ልጅ ነው የሚባለው እውነት ነው። እንዴት አገኘው? ደስ ይላል። ምናልባት እሷ ባትሆን ከሌላ ሰው ጋር እንደዚህ አይነት ላይፍ እኖራለሁ አላውቅም፣ ግን ከምንም በላይ ያለን ፍቅር ይበልጣል። ያ ጓደኛሞች መሆናችን ትዳር ላይ በጣም ጠቅሞናል። ምን አይነት ሚስት ሆና አገኛ? መልካም ሚስት ለባሏ ዘውድ ናት ይባላል። በቃ ለእኔ ዘውዴ ናት። እውነት እንደውም ከአጠገቤ ራቅ ስትል፣ አሁን ስራ ስትሄድ ምናምን ነው ቻሌንጅ የሚሆንብኝ። ያ ነው አጠገቤ ከሌለች እንጂ ደክሞኝ መጥቼ ቤት ስገባ ሰላም ነኝ። ድካሜ ይጠፋል። አንቺስ ምን አይነት ባል ሆኖ አገኘሽው? ትዳር ውስጥ ስትገኙ ደግሞ ሁሉ ነገር ሆኖ ነው ያገኘሁት እና በቃ እግዚአብሔር ይመስገን። ማለት አሁን እንደዚህ ሰው ፊት ምናምን ምናምን ስለሆነ አይደለም፣ ይሄንን የምንናገረው። ትክክለኛ ላይፋችንን ነው የምንናገረው። ማለት ሁለታችንም በቃ ምንም ጸብ የለንም፣ ምንም ግጭት የለንም። ወይም ደግሞ ማንስማማበት ተቃራኒ የሆነ ሀሳብ የለንም ምናምን አይደለም። ግን በዛ ውስጥ ሁሉ የሚበልጠው ፍቅራችን ነው። መጀመሪያ የሚያገናኘን እውነተኛ ፍቅር ነው ያፈላለገ እንጂ፣ ሌላ በመካከላችን ይህን ትዳር የተመሰረተበት ምክንያት የለው። ፍቅር ብቻ። ልጅ ሊመጣ ነው እና ከዛ የነበረን ስሜት እንድትነግረ ይፈልጋለሁ። ከሰላም ጋር ትዳር መስርታችሁ ልጅ ልታፈሩ ነው። እሱን እሱን ስሜት እንድትነግረ ይፈልጋል። በአንተ ጋር የነበረውን ስሜት ልጅ በጣም ነበረ መወደ ቀድም ማለት ነው ሃይስኩል ተማሪ ሆኜ ፕሪፕ ተማሪ ሆኜ ምናምን ማለት ቢኖረኝ ደስ ይላል። እንትን ያለው ነገር በጣም ደስ ልጅወድ ነበረ እና ከእኔም ልጅ ጋር የነበረው ነገር ደስ ይል ነበረ። ያ ነገር መፈጠሩ ለእኔ ጉጉት ጨመረብኝ። የነበረኝ ስሜ ከስራ ስመጣ እሷም በቃ የዛን ማለት ልትወልድ መጣች። ከዛ በኋላ ነው አብረን የተወሰነ ትንሽ ጊዜ ሲቀራት ነበር የመጣችው አብረን መኖር ጀመርን። ያኔ ከስራ ስገባ እንደዚህ የቡና ሻይ ሴሬሞኒ ያለ ቡና ራዘ ይሄ ፊልም ማድረገዋል፣ አሁንም አለ። ከዛ የመጀመሪያ ቀን ስለ ያችን እልሃለሁ እንጂ ዛሬም አለኮ ግን በቃ ለእኔ የተለየ ነው ያ ስሜት። ከዛ ከልጄ ጋም ያለው ስሜት የተለየ ነው ማለት በሱ ላይ እኮ ከሁለት ዓመት በኋላ ሴት ልጅ ወልደናል፣ እና እሷን አራሱ ና ሲይዛት ምናምን እሱ ሁለት ዓመት ነው እሷን ተዋትና እሷን ለማሚስጣትና እኔ ንቀፈኝ ይላል ማለት፣ የዛን ያህል ፍቅሩ ልቤን ነው የሚያቀልጠው። እንደሷ ነው ይችሉበታል ሞር ልጆቼ ሚስቴ የሚችሉበት ማለት በጣም አነት እኔ ነፍሴን ብሰጣቸው ቅር አይለኝም። ልጆቼም ሚስቴም ማለት በቃ የሚሰጡኝ ፍቅር የተለየ ነው። በጣም ይገርም፣ በጣም ደስ ይላል። ትዳሩ እስከወዳችሁ በኋላ በጣም ከባድ ጊዜ መቼና እንዴት ነበር ያሳለፋችሁት? በጣም ብዙ ነገር ፈተና አሳልፈናል። ያው ግን እግዚአብሔር ደግሞ ረድቶ ነው ብዙ ነገሮችን እንድናልፍና፣ በተለያየ ምክንያቶች ተፈትነናል። በብዙ ነገር በትዳራችን ጣልቃ በሚገቡ ሰዎች ተፈትነናል። በኢኮኖሚ ተፈትነናል። ግን እንዴት ነበር ፈተናዎች የምታልፋቸው? ማለት ፈተና መኖሩ ዛሬ ላይ ብዙም ትናልለው፣ ወርቅ በእሳት ውስጥ ሲያልፍ ነው የሚያምረው ማለት ውበት ዋው ተብሎ እኮ የሚጨበጨበለት በሰዓት ውስጥ አልፎ ነው። በሰዓት ውስጥ ማለፋችን ይሄ በዛ በዛ ፈተና ማለፋችን ዛሬ ላይ ያለን ማንነት በመልካም ባህሪ እንዲገነባ አድርጎናል። ምን በላው እስክናጣ የደረስንበት ቀናቶችም ነበር። ማለት በጣም ተስፋ የሚያስቆርጡ ጊዜያቶችን አሳልፍ ያለው ለእነሱ ምንም ካልጠቀምኩ ምን አረጋለሁ እስክል ድረስ እና ዛሬ ላይ ያለው ነገር እግዚአብሔር ይመስገን ምንም አይልም። ነገ የተሻለ ቀን እንደሚመጣ እናምናለን። በመሀል ባሳለፍ ናቸው ጊዜያቶች መጋጨት የለም አይደለም፣ ብዙ ጊዜ እንጋጫለን። ያ መጋጨት ግን ዛሬ ላይ አጣብቁ፣ አጣብቁ፣ አጣብቁ ማለት ዛሬ የእውነቴን ነው የምልህ፣ እኔ ጌታን ነው የምልህ። አሁን ሰሞኑን ትሄዳለች ነገሮች ከነገ ወዲያ እና በጣም ውስጥ ያለው ስሜት እየከፋኝ ነው ያለው ከአጠገቤ ዞር እንድትል አልፈልግም። በቃ ሰላም የሚሰማኝ ከሷ ጋር ስሆን እና የዛ ነው ያለ አድርጎናል ትሄድ ነው እያለ ነው ሰላም እና የርቀት ትዳር እንዴት ነው? በእናት ከባድ ነው። ያው እስከ ዛሬ ድረስ ኖረናል፣ ረጅም ጊዜ ነው። እኔ ስራዬን መፍታት አልፈልግም፣ ስራዬን እወደዋለሁ። የለፋሁበት ነው፣ የተማርኩበት ነው እና እኔ ብቻ ሳልሆን እሱም ራሱ ጭራሽ መተው ቀርቶ ማሰብ አንፈልግም። እሱም ለዛ ነው የሚታገለው ከአቅሙ በላይ ሆኖ የሚታገለው እኔ ያንን እንትን ያንን ስራ እንዳልተው ነው። ግን እግዚአብሔር እስከሚፈቅደው ጊዜ ድረስ በዚህ ሁኔታ ይቀጥላል። ሞክራለሁ በብዙ መንገድ ስራዊ ወደዚህ ወደ ትዳሪና ወደ ልጆቼ ለማድረግ ጥረት አደርጋለሁ። እስከዛ ግን ትቼ ቤት ተቀምጪ ምናምን ይህንን ነገር እንትን ማለት ፈልግም እና እንደዛ ነው ያለው ሁኔታ። እስኪ ስለ ትዳር ንገረና አንተ ያየው የታዘብኩ ያለፍክበት መንገድ ለሌሎች ሼር ቢደረግ ብለ የምታስባቸውን ነገሮች። እኔ ትዳር አንዴ ነው ብዬማም ነው። የሆነ አባባል አለማቀው በፊት ሳነብና ሰውዬው ሚስቱ ጋር ሁሌ ምግብ ላይ ጨው አጉድላ ነው የምሰጠው። ያንን ስለሚያቅራት ጎረቤት ልብላ ብሎ ሄደ። ጎረቤት ሲገባ በርበሬ እዛ ቤት ደግሞ በርበሬ የለም፣ የለም ነው በርበሬ ደግሞ ይወዳል። ጨው አለ፣ በርበሬ የለም። ከዛ ቅር አለውና ሳይበላ በቃኝ ብሎ ትንሽ ቀማምሰ ወጣ። አንደኛው ቤትም ሲገባ ሌላ ነገር የለም እና የትኛውን ቤት ጎዶሎ ነገር ይኖራል፣ እንደየአይነቱ ይለያያል እንጂ ማለት ነው። ፍቅራችሁን እንደ ትገላለሱ ደስ ይለኛል። እሷ ፍቅሯን ግልጻ ላለች በህዝብ ፊት ምናልባት ለዚህ ወቅት ስለደሽ ግን ተስከዛ ለኔ ሰላም እና ጤናት፣ ጤናት ማለት ሁሉ ነገር ነሽ። አንቺ ለኔ ሁሉ ነገር ነሽ። አመሰግናለሁ። ብዙ ጊዜ ፍቅርህን በቃላት በዚህ የመግለጽ ልምዱ አለ ወይስ አለ? አያለሁ ግን፣ ይሄ ሁሌ ባይሆንም አንዴ የገለጸበት መንገድ ይመነዘራል ብዙ ጊዜ የሚቆይ ነው ማለት። ይሄ ሁሌ የሆነ ተመሳሳይ አይነት ቃላቶችን አያወራም ምናምን፣ ግን በቃ እኔ ደስ እንደሚለኝ አይነት ወንድ ነው። የእውነት የሆነ ሰዓት ላይ የሚነግረኝ ነገር ለሆነ ጊዜ ያክል እየመነዘርከው የምትኖረው ነው። አንቺም ፍቅርሽን ብትገልጭለት የልብን ስሜት መግለጽ ከባድ ነው አይደል? የሆነ ማብራሪያ ቃላቶችም ያጥረኛል ግን ያለኝ ማለት የምችለው ነገር አፈቅርሃለሁ፣ እወድሃለሁ፣ ረጅም አመት ኖርልኝ። ይሄንን ነው ማለት የምችለው። ምናልባት ፍቅሬን ከገለጸልኝ እንደማይገልጽልኝ አውቃለሁ። ለአንተም ደግሞ የሚበቃህ ወይም የሚመጥንህ እንዳልሆነ አውቃለሁ። ግን ባለኝ አቅም ያው እነሱ ምረድተውኝ የሆነ ለፍቅሬ መግለጫ ያዘጋጆት ነገር አለ። እሱን በእናንተ ፊት ብሰጠው ደስ ይለኛል። ወይኔ በጣም ደስ ይለናል፣ በጣም ደስ ይለናል። የዚህ አንድ አካል ከሆንን እኛም በጣም ደስ ይለናል። ምንድን ነው ሰርፕራይዝ? ሰርፕራይዝ አይነገር። በለ በለ በለ። እስቲ ገመቱ። እኔ ገመቱ? እሱ ይገመቱኝ ነው? አንዴ ይገመታሉ ብዙ ጥረት ሳደርግ እንደነበረ እንግዲህ ያው ስወጣ ስገባ ምን እና ምናምን እያለ ነበር። ግን ያ ማደረግምን ሊሆን እንደሚችል ደግሞ ብዙዎችም አስተያየት ስንሰማ ፍቅራቸውን ለሱ የገለጹ ብዙ ሰዎች አሉ። እና ብዙ ነገር ብለዋል። ብዙ ሰዎችም ያንተን ፍቅር አይተውና

ንጹህ ልብ መልካም ልብ ስላለህ ነው። ይህ ለአንተ በቂ ሆኖም አይደለም፣ ግን አቅም የቻለውን ያህል ብቻ ነው ያደረግነው። በቃ እግዚአብሔር ደግሞ ከዚህ በላይ ለአንተ እንዲሰጥ ያለኝ ጤናውን፣ እድሜውን፣ አንተ የምትፈልገውን አይነት ህይወት። እንዲሰጥ ምኞቴ ነው፣ ጸሎቴ ነው። በጣም ወድሃለሁ፣ ኑርልኝ። ይባስ ምሰተሰማ ትልቁን ስጦታ እኮ ስታኛለች ጋ ራሷን ልጆችን እነዛ ማለት ትዳር ስጦታ ነው። ስንት ማግባት እየፈለገ ያላገባም አለ። እኔ እድለኛ ያለኝ በሁሉ ነገር ደግሞ ብዙ ነገር ስታኛለች እና አመሰግናለ ማ ሲ እሺ። በዚሁ ልጆቻችሁ እንግዲህ ቀረጻ መጣንበት ወቅት የሉም፣ ትምህርት ቤት ናቸው መሰለኝ። ስለ ልጆቻችሁ፣ ምን አይነት ልጆች ናቸው? እና ደግሞ ፍቅራችሁን መግለጽ ይችላል። ያው ልጆች የእግዚአብሔር ስጦታዎች ናቸው። ተሸለመናል ከእግዚአብሔር። እግዚአብሔርን እናመሰግናለን። እግዚአብሔርን እናመሰግንባቸዋለን። ስናያቸው፣ ልክ ስናያቸው እግዚአብሔር ምን ያህል ቸር እንደሆነ፣ ምን ያህል ከኛ ጋር እንደሆነ የምናይባቸውን ልጆች ሰጥቶናል እና ልጆቻችን ለእኛ ትልቁ ስጦታችን፣ ዋነኛ ስጦታችን ናቸው። እግዚአብሔር ይመስገን። እንወዳቸዋለን እነሱም በጣም ከአቅማቸውና ከእድሜያቸው በላይ ፍቅራቸውን ለእኛ ሲገልጹ የሚገልጹበት መንገድ ይገርመኛል። እግዚአብሔር ይመስገን። በቃ ዋናውን ነገር አግኝተነዋል። ሌላው ነገር ትርፍና ተከታይ ነው። እግዚአብሔር ደግሞ በልጆች ስለባረከን በጣም እናመሰግናለን። ታዬ፣ በመጨረሻ ምናልባት አሁን ያለው ብዬዳ ስራ ላይ ነው። ወደፊት ምን እያሰብክ ነው? ምን ማሳካት ላይፍን ህይወት እንዴት መቀጠል ነው የምትፈልገው? ማለት ብየዳ ትንሽ ከባድ ስራ ነው ግን ያው የራሴን ከፍቼ በራሴ ራሴን እየሰራው ወይም እያሰራው እንትን በል ደስ ይለኛል። ያ ነው ያኔ ሐሳብ እዚሁ ብየዳው ስራ ላይ፣ ብረት ስራ ላይ ራስም እየሰራ ሌላ ስም እያሰራ ወደ ራስ ነገር ከፍ ማለት ማሳደግ ነው ብዙ አመት ስለሰራውበት ልምድም ስላለኝ ማለት ንግድ ነው የሚሆነው ለኔ ወይ ብዙ ቀላል ነገሮች ይሆናሉ። በዛ ነው ያው እንግዲህ። ማሰራት የምትፈልጉ ዳጊ ጋር ብታሰሩ በጣም ደስ ይለናል። ስልክ ቁጥሩ አለ፣ መደወል ትችላላችሁ። እንግዲህ አሰባችሁ ተሳክቶ አንድ ላይ ሆናችሁ ልጆቻችሁ አድገው በድጋሚ ደግሞ በሌላ ነገር እንደምንገናኝ ተስፋ እናደርጋለን። በጣም በጣም እናመሰግናለን። እግዚአብሔር ያክብርልን። ስለመጣችሁልን እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ሙሉ ፕሮግራሙ የሰላም ምርከና ያልተነገረ ድንቅ ታሪክ ኮሜንት ፒን ላይ እናረግላቸዋለን። እንደዚሁም ደግሞ ዲስክሪፕሽን ቦክስ ላይ ሊንኩ እናስቀምጣለን ሙሉ ታሪኩ እንዲተከታተሉ እንጋብዛለን። እንግሊዝ ለንደን ቢሄዱ ምን ሊያደርጉ ይችላሉ? ለንደን ብሪጅ ላይ ፎቶ መነሳት ወይንስ ደግሞ በታላቁ እንግሊዝ ፕሪሚየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል? እነዚህና ሌሎች ያልታዩ ድንቅ ድንቅ ቦታዎችን እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር በጂታን ኢትዮጵያ ቱሬን ትራቭል ጠጠሮ ይዟል። አሁኑኑ በዚህ ቁጥር ደውሉ።